በየዓመቱ መስከረም 22 ቀን የሚከበረው የኢሬቻ በዓል ዘንድሮ በተለመደው መልኩ አልተካሄደም። በበዓሉ በተከሰተ ሁከትና ግርግር ምክንያት የሰው ሕይወት ጠፍቷል፣ በዓሉም ተስተጓጉሏል። ይህን አስመልክቶም የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊና የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር በበዓሉ በተፈጠረው ችግር ዙሪያ ከኢቢሲ ጋር ቆይታ አድርገዋል። ለበዓሉ የነበረው ቅድመ ዝግጅት ምን ይመስል ነበር? በዓሉ የህዝቡ ነው በህዝቡ ነው እዚህ የደረሰው አሁንም በህዝቡ ነው ወደፊት የሚቀጥለው ና የዘንድሮ በተለይ ሁለት ሺ ዘጠኝ የብሔር ማንነቱ መገለጫም የገዳ ስርዓት የሚመዘግብበትም ዋዜማ ላይ የሚከበር ስለሆነ የእሬቻ በዓል በተለየ ሁኔታ በደማቅ ስነ ስርዓት ለማክበር የተለያዩ ዝግጅቶች ስናደርግ የነበረበት ሁኔታ ነው ያለው። የጸጥታ ኃይሉን በማደራጀት በማወያየት ችግሮች ቢፈጥሩን በሰላማዊ መንገድ ብቻ መፈታት እንደሚቻል አስጠንቅቀን ነው ወደ ስራ የገባ ነው ማለት ነው። በበዓሉ አከባበር ወቅት ምን ተከሰተ? አባ ገዳዎቹን ማይክ እስከ መቀማት ድረስ ከትሪቡኑ እስከ መወርወር ድረስ የእኛን ጸጥታ ኃይሉን ጸጥታ አካሉን እስከ መምታት ድረስ እየደረሱበት ነበረ የታየው በሽብርተኝነት የተፈረጁ ባንዲራዎችን ነበረ ይዘው ሲወጡ የነበሩት በችግሩ ህይወታቸውን ያጡ ዜጎችን አስክሬን ለቤተሰብ እየተሰጠ ሲሆን ጉዳት ያጋጠማቸው ደግሞ ህክምናቸውን እየተከታተሉ መሆኑን ሀላፊዎቹ ተናግረዋል በዚህ አጋጣሚ ህይወታቸው ለተሰዋ እንዲሁም ደግሞ ከፍተኛና መጠነኛ አካል ጉዳት የደረሰባቸውም በአግባቡ እንዲታከሙ አስፈላጊውን ስራ እየሰራ ነው የተጎዱ ቤተሰቦችም በዛው ልክ ደግሞ የሚያስፈልገውን ያህል መንግስት በፈቀደው የመንግስት አቅም በፈቀደው መጠን እርዳታ እንዲደረግላቸው ስራዎች እየተሰሩ ነው። ኃላፊዎቹ ዜጎች ላይ የደረሰው አደጋ በመጨናነቅና በመረጋገጥ ሆኖ ሳለ የፈጠራ ወሬዎች ተነስተዋል ይላሉ። ሄሊኮፍተር ነው፣ በጥይት ነው ተብሎ የሚወራ ብዙ ነገሮች አሉ። በተጨባጭ ሐሰት ነው፣ ሐሰት ነው ተደርጎም አይታወቅም አይደረግምም። በሀገር አቀፍ ደረጃ በዓሉ የጋራችን ስለሆነ ሄሊኮፕተር የጠየቅን እኛ ነን። መልእክቶች በቢሮ በመንግስት ደረጃ የተዘጋጁትን ለህዝቡ እንዲያደርሱልን ጥያቄ ያቀረብን እኛ ነን። ስለዚህ የማይመስል ሁለት ነገሮችንም በማገናኘት ህብረተሰቡን ለማደናገርና ሌላ መንግስትን ስም ለማጥፋት መሄድ እኔ ማንም ሕሊና ያለው ሰው ትክክለኛ ነገር መናገር ሲችል ያልሆነ ነገር ለመናገር መሞከር በራሱ አሳፋሪ ነው የሚል ሀሳብ ነው ያለኝ። ምንም እንኳን በዓሉን በዩኔስኮ ከማስመዝገብን በላይ የዜጎች ሕይወትና ደህንነት የሚቀድም ቢሆንም በበዓሉ በተፈጠረው ችግር ምክንያት በዩኔስኮ የማስመዝገቡ ሂደት አይስተጓጎልም ብለዋል ኃላፊዎቹ። ከኦሮሞ ከብሔሩ ከትውልዱ ጀምሮ እስካሁን ያለ ከአሁን በኋላም ህብረተሰቡ እስካለ ድረስ የሚኖር ስርአት ነው። ስርአቱ በራሱ ሊመዘገብ የሚሄደው ይሄ በጣም ረጅም እድሜ ያለው ስርዓትና በዲሞክራሲያዊነቱም በተለያዩ ነገሮች የተሞላ የብሔሩ የማንነቱ መገለጫ የሆነ ትልቅ ሀብት ነው። ከሁሉም ብሄር ብሄረሰቡ ጋር ይሄ ሀብት አጠቃላይ የሀገራችን ሀብት ሆኖ ስለሆነ የሚመዘገበው። ይሄ አበቃለት ሞት የሚባል ነገር እንዳልሆነ በዚ አጋጣሚ ህብረተሰቡም ሊገነዘብ ይገባል ለማለት እፈልጋለሁ።